ሰሙ ሰኢዶን ዛሬ የአረቦችን ምግብ ጋብዘዋለች ማለት ነው። ማሻላ ተበረከላ ብለናል። ሰሙ ግን ብታስጠርቂያቸው የተመረጠ ይሆናል ማለት ነው። አንቺ ጋማ እንደ ምንም ከደረሰ ታስጠርቂያቸዋለሽ ብለን እንጠብቀሻለን ማለት ነው። እውነት ለመናገር በቃ ሰይዶ አንቺ ጋ አደራ መጥቷል ማለት ነው። ለሱመያም እንዳገሻት ለሰኢዶ ማገዝ አለብሽ። ለሱመያ አግዘሻት እና ሀዩን አስገርፈሻቸው ነበር ማለት ነው። በመጨረሻ ደግሞ ጥሩ ነገር እንደምትሰሪ እርግጠኛ ሆነን እንጠብቀሻለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው አማናችሁ? ሰላማችሁ ይብዛ። ዛሬ እዚህ የመጣሁት አዲስ እንግዳ አለ። ከኔ ቤት ያልተለመደ ማለት ነው፣ ከኔ ቤት ያልታየ እንግዳ እዚህ መጥቻለሁ ማለት ነው። አብራችሁን ቆዩ። ይሄ ማናው ብትሉ በቃ ሰሙ እንደምታውቋት፣ ባለፈው ከሱመያ ጋር ተመካክሮ በቃ እና ሃዩን እና ማናት ያቺ አስገርፋቸው ነበር ማለት ነው። ይህንን ሱመያ የገረፈቻቸው በሰሙ አማካኝ ነበር ማለት ነው። አሁን ደግሞ በቃ መቼም ሰኢዱ ያልገባበት የለም ማለት ነው። ሱመያን ለመፈለግ ማለት ነው። አሁን ደግሞ ፈለጋ ወዴት ወዴት ሄዳ? ወደ ሰሙጋ ማለት ነው። ያው እሱ ያልገባበት ቦታ የለም ማለት ነው። በቃ የልጆቹን እናት በጣም በጣም በጣም የፈለጋት እየደከመላት ይገኛል ማለት ነው። ዛሬም የተቋረጠ ነገር የለም ያው ጉዞ ይቀጥላል ማለት ነው። እንደገናም ይቀጥላል። ስለዚህ አሁን ማንን ነው የምንጠብቀው? አሁን ወደ ሰሙ ጋር ስለ ሄዳ ሰሙ እንደምንም ብለሽ ታስታረቅያለሽ ብለን በተስፋ እንጠብቅሻለን። እውነት እውነት እንጠብቅሻለን ማለት ነው። ስለዚህ አሁን እንደውም ዛሬ በጣም አሳስባኝ ነበር ማለት ነው። ማንንም ያሳስባኝ ሶማያ ማለት ነው። ቪዲዮ ከሰራች ሶስት ቀን ነው አራት ቀን ሆኗታል ማለት ነው። ያው ልጅታ ጠፍታብኛለች ብላ ከሰራች በኋላ ተገኘችልኝ ካለች በኋላ ከዛ በኋላ ቪዲዮ አለቀቁም ማለት ነው። እንግዲህ ትመጣለች ብለን በተስፋ እንጠብቃለን አንቺም ደግሞ ታስታርቂያለሽ ብለን በተስፋ እንጠብቃለን ማለት ነው ኢንሻላህ አዎ አንድ ሰው ማስታረቅ ማለት በጣም በጣም በጣም ትልቅ አጅር አለው ማለት ነው ስለዚህ አጅሩን ተካፋይ ትሆኛለሽ ማለት ነው ታስታርቂያለሽ ብለን እንጠብቅሻለን ለማለት ነው የመጣሁት እንግዲህ ወደ ምግቡ ልመለስና በቀበጣም የሚወደው ምግብ ጋብዘኛለች ብሎ በጣም ሰሙኑም አማስግኗታል ማለት ነው። በዚህ ወጋጣሚ ደግሞ ሰሙኑ ማበረታታት ማለት ነው። እውነት ማበረታታትም ይገባታል ማለት ነው። ለምን ብትሉ ከስደት የሄዱ ልጆች መቼም ቻና ከፍቶ ተመልካች አጤቶ ብዙ የተዉ ሰዎች አሉ ማለት ነው። ስለዚህ እንደገና ሲደት እንዳይመኙ ቢበረታቱ ብሎ እዛ ጥጋ ተናግረዋል ማለት ነው። ትክክል ነው። እኛም ማበረታታት ነው ያለብን ማለት ነው። በራሳችን አይተም ማለት ነው። ይሄ ነገር አሁን በሰው ቤት ጀምረ ነዋል፣ በሰው ሀገር ጀምረ ነዋል። ሀገር ስንሄድ ደግሞ ተመልካች ስናጣ በቃ እያፈርን እንሄዳለን ማለት ነው። በራሴ ሲያይ አሁን እኔ በዚህን ጊዜ ትቼው ቤተሰቦች በፍጹም ሲጠፉብን የሆነ ነገር ተዩ ተዩ ነው ያስተኛኝ ማለት ነው። አስጠላኝ ማለት ነው። እንደዛ ነው ሰው ተመልካች ሲታጡ በጣም ለሲራ ጉጉት አይኖራቸው ይከፋቸዋል። ሲራውን ለመተው ታስባላችሁ ማለት ነው። ስለዚህ አበረታታት ብለዋል እና አበረታታታለን ኢንሻአላህ። ለሰው ማገዝ የሚጎዳን ነገር አንድም የለም ቢጠቅመን እንጂ። እውነት ለመናገር ለሰው ማገዝ የሚጎዳ ሰው ለሰው በመስጣል ለሰው ሰውን ማበረታታት የሚጎዳ ነገር ቢኖረው እንበል የሚጎዳ ነገር የለም። ስለዚህ ስለማይጎዳን ሰውን እናበረታታ ማለት ነው ኢንሻላህ፣ ኢንሻላህ። በዚህ አጋጣሚ እኔ በጣም ሞቶ አልቻናይ አበረታት፣ ቤተሰቦች የት ነው ይሄዳችሁ? አበረታቱ፣ እንዳይካርጉልኝ፣ አዲሶች ሰብስክራ አያርጉ። የመዳን ባጃጅ ነኝ በቃ አግዞኝ ማለት ነው አግዙኝ አግዞኝ ማለት ነው። ስለዚህ ዛሬ በጣም ቆንጆ ምርጥ እንደውም ሲታይ የሚያስጎበኝ ምግብ ነው የጋበዘችው ማለት ነው። ሰኢዶን በጣም ደስ ብሎታል። እሱም ምስጋናም አቅርበዋል ለሳ እንግዲህ፣ እሷም ደግሞ በሰበቡ በልታለች ማለት ነው። እውነት ለመናገር ብዙቻችን ምግቡ ያማረን ለራሳችን ብለን ገዝተን ያማረንን ምግብ ገዝተን መብላት አንችልም ማለት ነው። ብዙዎቻችን ውስጣችን የፈለገ ምግቡን ያማረን ገዝተን አንበላም ማለት ነው። ይሄን ሲላቸው ሴቶችኛ ማለት ነው። ወንዶች ማጭፍ ጭፍ ነው ማራጎት ይበላሉ ማለት ነው። ሴቶችኛ ያስፈለገን ነገር አስፈለገን ብለን ወጣ ብለን ሆቴል ሄደን አይገራልንም። እንዲያውም ከስንቶቻችን አንዶቻችን እንጂ አይገራልንም ማለት ነው። ሳሚራም በሰበቡ ለሱም ሲጋብዝ ደግሞ ለሳም ለራሷ በልታለች። እንግዲህ የሰኢዶን ወንድም ነበረ። እንግዲህ ፈሽ ብሎ ፈታ ብሎ ውሎ አሉ ማለት ነው። ይሄ ደስታ እንዳይቋረጥበት በዛው ደግሞ አጋጣሚ ያለችው ነገር ቢኖር ምንድን ነው ያለችው? ከሰማያ ውጭ ወደ ውጭ ብለዋለች። አይ ለዚህ ደግሞ አዎ ብሎ ያለ ነገር የለም። እንግዲህ ካሁኑም በኋላ እንዲያገባ ፍላጎት እንዳለው ነው መልሱ፣ ማለት ነው። እውነት ለመናገር በዚህ ዙሪያ በወንዶች አለመምጣት ነው የሚሻለው። በዚህ በሴት ዙሪያ አገባለው ሲሉ አታግቡ ማለት ባንል የተሻለ ነው ማለት ነው። ሊያገቡ ካቀዱ አታግቡ ብትል ምስት ላይመለሱ ይችላሉ። ይሄ ወንድ ባህሪ ነው፣ ሴት አዛቸው አይደለም። ማግባቱን የሚተውት ማለት ነው። ይሄንን ነገር ማወቅ አለብን እኛ ማለት ነው። ሴት መቼም ወንዱን አዛ ሊካገባ ለው እንደዚህ ይላል። ላ አይታዘዙ ማለት እውነት። እንዴት አለ በፍቅር እንጂ ሚስት ታግባብኝ አላገባም ብለሃል መጀመሪያ እንደዚህ ቃል ገብታኝለኛል ገለመሌ አያስፈልግም። አገባ አገብ ካለ መብቱ ነው። በዚህ አትከራከሩ ማለት ነው እንግዲህ ሰሚራም እንደዛ ብላው ነበር። ይሄ ነገር አይሆንም እንደዚህ ነው እንደዚህ ብትለው እሱ ያው ለማግባት ፍላጎት እንዳለው ነው። ሀዩን ደግሞ በፊቱም ነበራችሁ ወይ እንደዚህ ናችሁ ወይ እንደዚህ ስትለው ለሀዩም መጀመራ ። <gabba>, አብራደጌ ናት ውሳ ታናሽ ብትሆንም ያንቴናት እንዲናት እያሉኝ ነበር የኖርኩት ብለዋል። ይሄ ነገር የተለምዶ ነው። አንድ ሰው በሰፈር ላይ ሲኖር ከመሬት ተነስቶ ያከሌ ነው የሚባሉ ሰዎች አሉ ማለት ነው። ብዙ ሰዎችን እና ያጋጥሞኛል። ይሄ ትክክል ሊሆን ይችላል ማለት ነው። መጨረሻው ደግሞ ተሳክቶ ባልና ሚስት ሊሆኑ ይችላሉ ማለት ነው። እኔም ያጋጠመኝ ነገር ስላለ ነው የተረዳሁት ማለት ነው። ስለዚህ ከሶማያ ውጭ ወደ ውጭ የሚባለው አይዋጥለትም፣ አልተዋጠለትም ማለት ነው። መቼም አያደርግም። እሱ ደግሞ ምንድን ነው ያለው ልጆች እፈልጋለሁ፣ ማግባት እፈልጋለሁ፣ ብዙ ልጅ እንዲኖረኝ እፈልጋለሁ ብሏል። የትዳር ዋናና ዋና አላማ ዘርን ለማብዛት ስለሆነ ያግቡ ወንዶች፣ ይውለዱ ይብዙ ማለት ነው። እኔን ለምሳሌ አንድ ልጅ ቢኖረኝ በባሌ ማለት ነው። ለምሳሌ እኔ መውለድ ባልችል ይሄ ልጅ አንድ ብቻ ሆኖ አልቀረም። ግን ሌላ ሚስት ዲሬው ባሌን ሌላ ልጆች ቢወልዱ የኔ ልጅ እኮ ይሄት ወንድም አገኘ ማለት ነው። ለምንድን ነው አሪቀን መናስበው ሴቶች አራሪ አስቡ እንጂ በቀጣውን ትምጣ ትውለድ፣ ቤተሰብ አፍሩ። በቀ ለባላች ልጅ ሌላ ልጅ ብዙ ልጅ ይኖረው። የናንተን ሀብት አንድ መይካፈሉ በአባቱ ሀብት ነው የማያድረጉ። አባቱ ነው ማስተዳድገው ማስተዳድረው አባቱ ነው የሚቀልበው ካፈጣሪ በታች ማለት ነው። ስለዚህ የራሱን ርስቂ ይዞ ነው የሚመጣ ልጅሽ አንድ ሆኖ ከሚቀር ሶስት አራት ይሁን በሌላ አምስት እየወለደው ያንቺ ልጅ ወንድም እህት ናት ማለት ነው። እውነት ለመናገር ይሄንም ማውቀው አለባችሁ። የመጣሁበት ጉዳይ ጨርሻለሁም ይመስለኛል፣ በሞላ ጎደለ አብራችሁ የምትቆዩ ልጆች፣ አመሰግናለሁ። አሰላሙ አለይኩም።